ሰላም ጤናስጥልን የተከበራችሁ የኢፌዴሪ መከላከያ ሠራዊት የኢትዮፕ ቻናላችን ተከታታዮች ወቅታዊ መረጃዎችን አድርሳችኋለሁ። የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ዩኒቨርሲቲን ጎበኙ። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ዩኒቨርሲቲን የቢዝነስ እና ማህበራዊ ጥናት ኮሌጅ ሞጆ ካምፓስ፣ ጤና ሳይንስ ኮሌጅ እንዲሁም የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን ነው ተዘዋውረው የጎበኙት። ሚኒስትሯ በጉብኝታቸው በሁለቱ ኮሌጆች ያለውን የመማር ማስተማር ምርምር፣ እንዲሁም የማህበረሰብ አገልግሎት ስራዎችን ተዘዋውረው ተመልክተዋል። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል የስራ እንቅስቃሴ ዜናም ቃኝተዋል። ዩኒቨርሲቲው በመማር ማስተማር በምርምር ስራዎችና ማህበረሰብ አገልግሎት እያደረጋቸው ያሉትን መሻሻሎችን ሚኒስትሯ አድንቀዋል። በዩኒቨርሲቲው ከፍተኛ የስራ ኃላፊዎችም ያላቸውን ምስጋና በማቅረብ ኢንጂነር አይሻ ከጉብኝታቸው ባሻገርም ከመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጀነራል ጥጋቡ ይልማ እንዲሁም ከመከላከያ ዩኒቨርሲቲ ፕሬዚዳንት ብርጋዴር ጀነራል ከበደ ረጋሳና ከዩኒቨርሲቲው ከፍተኛ የስራ ኃላፊዎች ጋርም ተወያይተዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በዚሁ ውይይት መከላከያ ባለው ሰፊ የአደረጃጀትና የሰው ኃይል ፍላጎት መነሻነት በአይነት በደረጃ እንዲሁም በስብጥር ከፍተኛ ወታደር የጤና ባለሙያ ያስፈልጋል ሲሉም አጽንኦት ሰጥተዋል። ይህን ፍላጎት አጣዳፊና ቅድሚያ የሚሰጠው ጉዳይ በመሆኑ የጤና ሳይንስ ኮሌጅ በሙሉ አቅሙ በሚደራጅበት አግባብ ዙሪያ መስራት ለነገ የማይባል ስራ መሆኑንም ሚኒስትሯ ገልጸዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጄኔራል ጥጋቡ ይልማ የመከላከያ ጤና ሳይንስ ኮሌጅ ወታደር የጤና ባለሙያዎችን በማስተማር የሰራዊቱ የጀርባ አጥንት መሆኑንም ነው የገለጹት። ከጤና ሳይንስ ኮሌጅ ጋር ተያይዞ የሚነሱ ችግሮችን ከዩኒቨርሲቲው ጋር በጋራ በመቀናጀት ለመፍታት በጤና ዋና መምሪያ በኩል ሙሉ ፈቃደኛነት መኖሩንም ጀነራል መኮንኑ አስረድተዋል። የዩኒቨርሲቲው ፕሬዚዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው ጤና ሳይንስ ኮሌጅ እየገጠመው ያለውን ከማስተማሪያ ሆስፒታል ከተማሪና መምህራን መኖሪያ ጋር የተያያዙ ችግሮች በዘላቂነት እንዲፈቱም ፕሬዚዳንት ፕሬዚዳንቱ ጠይቀዋል። በወይቱ መቋጫ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ እንደ ዩኒቨርሲቲ ከተማሪ ማደሪያ፣ መምህራን መኖሪያና ማስተማሪያ ሆስፒታልና እንዲሁም ሌሎች ግንባታዎች ጋር ተያይዞ የሚነሱ ችግሮችን ለመቅረፍ የዩኒቨርሲቲው ዋና ግቢ የግንባታ ፕላን ባለሙያ በማስጠናት ዘላቂ መፍትሄ መስጠት እንደሚገባ አቅጣጫም ሰጥተዋል። በአፍሪካ ቀንድና በባህረ ሰላጤው አካባቢ ስትራቴጂያዊ አሰላለፍ ሊኖር እንደሚገባ ተገለጸ። በአሁኑ ወቅት በአዲስ አበባ እየተካሄደ ባለው ሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ውይይት ላይ የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ በቀጠናው ያሉ በርካታ የጸጥታ ጉዳዮች እስካሁን ተጨባጭ ውጤት እንዳላመጡ አጽንኦት ሰጥተዋል። ለዚህ ደግሞ ውጤታማ ያለ መሆን ጉዳይ አሳታፊነት የሌለውና የሌሎች ጣልቃ ገብነት በአባል ሀገራቱ መካከል ያለው ትብብር ውስንነት ያሉትን ቀጠናዊ አሰራሮች በአግባቡ ባለመጠቀማቸው ና ወጥ የሆነ ስትራቴጂካዊ ራዕይ አለመኖሩ በምክንያትነት ጠቅሰዋል። ጄኔራል ቦልቲ በአፍሪካ ቀንድ ና በባህረ ሰላጤው አካባቢ መካከል ያለውን ጥረት ስትራቴጂያዊ አሰላለፍ እንዲያደርጉም ጠይቀዋል። አካባቢያዊ እድገትን ማስቀጠል፣ የኢኮኖሚ ውህደትን ማጠናከር፣ ቀጣይነት ያለው የጸጥታ ችግሮችን መፍታት ና የጋራ መግባባት ና በአባል ሀገራቱ መካከል የጋራ የሀላፊነት ስሜትን ማሳደግ አስፈላጊ መሆኑንም አስምረውበታል። በዴንማርክ አምባሳደር ሱን ክሮግስትሩፕ የተመራ ልኡካን ቡድን የአሰላ የንፋስ ኃይል ማመንጫን ጎበኘ። በደቡብ እዝ የተወርዋሪ ኮከብ ኮር ግዳጅ ቀጠና ውስጥ ካሉ ሜጋ ፕሮጀክቶች መካከል የሆነው የአሰላ የንፋስ ኃይል ማመንጫ የግንባታ ሂደት በጥሩ ሁኔታ እየተከናወነ መሆኑን የዴንማርክ አምባሳደር ሱን ክሮግስትሩፕ አረጋግጠዋል። አምባሳደሩ በኃይል ማመንጫ ከኢትዮጵያ መንግስት ጋር በጋራ መስራታቸውን አውስተው ወደፊትም ትብብራቸው እንደሚቀጥል ነው የገለጹት። የገንዘብ ሚኒስቴር ሚኒስትር ደኢታ ወይዘሮ ሰምሪት ሰዋሰው በበኩላቸው በሀገራችን ኢትዮጵያ በታዳሽ ኃይልና በኢነርጂ ዘርፉ ይበል የሚያሰኝ እንቅስቃሴ እየተሰራ መሆኑን ገልጸው በአሰላ የንፋስ ኃይል ማመንጫ ግንባታ የዚሁ አካል መሆኑንም ነው ያነሱት። የፕሮጀክቱ ስራ አስኪያጅ ኢንጂነር ጌቱ ያደታ በበኩላቸው እንግዶቹ መጥተው በመጎብኘታቸው ምስጋናቸውን በማቅረብ የኃይል ማመንጫውን በተያያዘለት እቅድ መሰረትና በጥራት እንድናጠናቀቅ ያግዘናለን ብለዋል። መከላከያ ሰራዊቱ አካባቢውን ሰላም በማድረጉ ባለሙያዎችና ትላ ታላላቅ ወጪ የወጣባቸው ንብረቶቻችን ተጠብቀው ካለምንም ስጋት እንድንሰራ አስችሎናል ያሉት ኢንጂነሩ ለደቡብ እዝ ኮር አመራርና አባላትም ምስጋናቸውን አቅርበዋል። የተወርዋሪ ኮከብ ኮር ዋና አዛዥ ኮሎኔል ደጀኔ ጸጋዬ የኮራችን አንዱ ተልእኮ በቀጠናችን የሚገኙ የሀገራችን አንጡራ ሀብት የፈሰሰባቸውን የልማት ፕሮጀክቶችን መጠበቅ ነው። በመሆኑ ሰራዊታችን ቀን ማታ ሳይል በማንኛውም ሰዓትና ሁኔታ ደህንነታቸውን ያረጋግጣል። እኛ ዋጋ የምንከፍለው ሀገራችን ሰላም ሆና የማህበረሰቡን ችግር ሀገር የሚቀርፉ የልማት ስራዎች እንዲሰሩም ነው ብለዋል። የዋና ዳይሮክትሬቱ ሴት የሰራዊት አባላትና ሲቪል ሰራተኞች ተልኮ ተኮር ውይይት አካሄዱ። በጠቅላይ መምሪያ ጠቅላላ አገልግሎት ዋና ዳይሮክትሬት የሴቶችን ተሳትፎ ሊያሳድግ በሚችል መሰረታዊ ሀሳብ ዙሪያ ውይይት ተካሂዷል። በተካሄደው ውይይት ሴቶች በዚህ አመት ለሚያጋጥሙን በሚችሉ ችግሮች መፍትሄ እየሰጠን በተመደብንበት ቦታ በሁሉም የሙያ ዘርፍ ውጤታማ ና አራያ የሚሆን ስራ ሰርተናል። አጠናክረን መቀጠልም ይኖርብናል ሲሉ ውይይቱን የመሩት የዋና ዳይሮክትሬቱ ሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል ዙዬ ሽፈራው ገልጸዋል። በዋናው ዳይሬክቶሬቱ ስር ባሉ ክፍሎች የሴቶች አደረጃጀት ለማቋቋም በሂደት ላይ ያሉ መሆናቸውን ገልጸው ይህም የሴቶችን የእርስ በርስ ጓዳዊ ዝምድናን የሚያጠናክር እንደ ተቋምም ተልኮን ላቅ ባለ ሁኔታ ለመፈጸም የሚረዳ ነውም ብለዋል። ከውይቱ በተጨማሪ የሰጡት የካንሰር በሽታ ቅድመ መከላከል የግንዛቤ ማስጨበጫ ትምህርት በዳይሬክቶሬቱ የደረጃ ሁለት ሆስፒታል ሙያተኞች አማካኝነት የተሰጠ ሲሆን አባላቱም ማህበሩ በመቋቋሙና የጠቅላላ አገልግሎት የሴቶች ማህበራዊ ጉዳይ ቡድን እየሰራ ያለውን ስራም አድንቀዋል። በጡት ካንሰር በሽታ ከመጠቃታችን በፊት ያገኘ ነው እውቀት ተጠቅመን ጤናችንን መጠበቅ፣ በየጊዜው ምርመራ ማድረግ፣ ራሳችንን ማወቅ ይገባል ሲሉም ሙያተኞቹ አስገንዝበዋል። የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆነላችሁ።